ውድ ተመልካች አድማጮቻችን እንደምን ከርማችኋል። በዛሬው የኳስ ዓለም ፕሮግራም ለአርጀንቲና ብሔራዊ ቡድንና ለጣሊያኑ ለጣልያኑ ኢንተር ሚላን በአጥቂ መስመር የሚጫወተው የላውታሮ ጃቪየር ማርቲኔዝ አጭር ኳስ ታሪክ ይዘላችሁ ቀርበናል። እንደምትደሰቱበት እናምናለን። ለአርጀንቲና ብሔራዊ ቡድንና ለጣሊያኑ ለጣልያኑ ኢንተር ሚላን ክለብ የሚጫወተው ላውታሮ ማርቲኔዝ ማን ነው? በሙሉ ስሙ ላውታሮ ጃቬር ማርቲኔዝ በተለይም ላውታሮ በመባል የሚታወቀው የአርጀንቲና ፕሮፌሽናል እግር ኳስ ተጫዋች የተወለደው በአውሮፓውያን አቆጣጠር ኦገስት 22 ቀን 1997 ሲሆን የትውልድ ቦታውም በአርጀንቲና ቦነስ አይረስ ውስጥ በሃያ ብላንካ በምትባል ቦታ ነው። በአሁኑ ወቅት ለአርጀንቲና ብሔራዊ ቡድንና ለጣሊያኑ ክለብ ኢንተር ሚላን በአጥቂ መስመር እየተጫወተም ይገኛል። በተጨማሪም ለኢንተር ሚላን በካፒቴንነት ያገለገለ ሲሆን ላውታሮ ባለው የጎላ ግቢነት ኳስን አመቻችቶ ለጓደኞቹ በማቀበል በቦታ አያያዝና መሰል ችሎታዎቹ በዓለም ላይ ካሉ ምርጥ ጥቂዎች አንዱ እንዲሆን አድርጎታል። ላውታሮ ኳስን መጫወት የጀመረው ገና በልጅነቱ የአባቱን እግር ተከትሎ ሲሆን አባቱ ማሪዮ ማርቲኔዝ የግራ መስመል ተከላካይ ሆኖ በሁለተኛና ሶስተኛ ዲቪዚዮን ይጫወት ነበር። እናቱ ካሪና ቫሴና የጥላ ሰራተኛ የነበረች ስትሆን ከሁለት ወንድሞቹ መካከል አለን በተከላካይ መስመር ለታችኛው ሊግ ሲጫወት፣ ሌላኛው ወንድሙ ጃኑ ደግሞ ተስፋ የሚጣልበት የቅርጫት ኳስ ተጫዋች ነው። ላውታሮ በልጅነቱ ከእግር ኳሱ ጎን ለጎን የቅርጫት ኳስንም ያዘወትር ነበር። ሆኖም ግን እድሜው 15 ሲሞላ ሙሉ በሙሉ ትኩረቱን ወደ እግር ኳሱ መልሶ በ2014 የሬሲንግ ወጣቶች ክለብ አካዳሚን ተቀላቀለ። ብዙም ሳይቆይ በአመቱ ወደ ዋናው ቡድን እንዲያድግ ተደረገ። በመቀጠልም በ2018 የጣሊያንን ኢንተር ሚላን ተቀላቅሎ ሁለት ሊግ ዋንጫዎችን ከክለቡ ጋር ያሸነፈ ሲሆን በተጨማሪም የሴሪያ ምርጥ ተጫዋች፣ ከፍተኛ ግብ አግቢ ሆኖ ተመርጧል። ላውታሮ ማርቲኔዝ ከኢንተር ጋር ሁለት የኮፓ የጣሊያ ዋንጫዎችን ያሸነፈ ሲሆን በ2020 የአውሮፓ ሊግ ና በ2023 የአውሮፓ ቻምፒየንስ ሊግ ፍጻሜ ቡድኑ እንዲደርስ ከፍተኛ ሚና ተጫውቷል። ላውታሮ ማርቲኔዝ በተለያዩ የዕድሜ እርከኖች ለአርጀንቲና ብሔራዊ ቡድን የተጫወተና አሁንም በመጫወት ላይ ይገኛል። የላውታሮ ማርቲኔዝ የክለብ ታሪክ ምን ይመስላል? የላውታሮ ማርቲኔዝ ተክለ ሰውነት የኳስ ችሎታው የትውልድ ሀገሩን ክለብ ሬሲንግ አሰልጣኝ ፋቢዮ ራድ ኤሊን ትኩረት ስቦ ነበር። በጃንዋሪ 2014 ለክለቡ እንዲፈርም አደረጉት። የመጀመሪያ የሊግ ጨዋታውንም ሬሲንግ በኖቬምበር 1 2015 ክሩሴሮ ዲል ኖርቴን 3 ለ0 በሆነ ውጤት ሲያሸንፍ ሁለተኛ አጋማሽን ተቀይሮ ገብቶ ተጫወተ። በቀጣይም በርካታ ጨዋታዎች ላይ ጎል ማስቆጠሩንና ለጎል አመቻችቶ መስጠቱን ተቀጥሎበት በ201617 የውድድር ዘመን ለቡድኑ ከፍተኛ ሚናን በመጫወት በ23 የሊግ ጨዋታዎች 9 ግቦችን አስቆጥሯል። ለውታሮ በተከታዩ ውድድር ዘመን የመጀመሪያ አጋማሽ ለሬሲንግ አጥቂው መስመር መምራቱን የቀጠለ ሲሆን በጉል ማግባት ችሎታውና ባጮ ስልቱ የተመሰጡት የተለያዩ የከፍተኛ ሊጎች ክለቦች የጊዜ ጥያቄያቸውን ማቅረብ ጀመሩ። በመጨረሻም ግን የጣሊያኑ ኢንተር ሚላን ተቀናቃኞቹን በማሸነፍ ለውታሮ መውሰዱን የኢንተር ሚላን ፕሬዝዳንት ቪክተር ብላንኮ ሽያጩ መጠናቀቁ ይፋ አደረገ። ስለዚህም ላውታሮ ከመጀመሪያ ክለቡ በአጠቃላይ 48 ጨዋታዎችን ተጫውቶ 22 ጎሎችን በስሙ አስመዝግቦ ከሬሲንግ ተለየ። ላውታሮ ማርቲኔዝ በ22.7 ሚሊዮን ዩሮ ዋጋ ኢንተርን በጁላይ 4 2018 በይፋ ተቀላቅሎ ከክለቡ ጋር የአምስት ዓመት ኮንትራክት ፈረመ። ከአስር ቀናት በኋላም በወዳጅነት ጨዋታ የመጀመሪያ ጨዋታውን ከስዊዘርላንድ ጋር ሉጋኖ ጋር አድርጎ በውጤቱም 3 ለዜሮ ሲያሸንፉ እሱም በዛው ጨዋታ የመጀመሪያ ጎሉን ለክለቡ አስቆጠረ። በቀጣይም የመጀመሪያ የሆነውን የሴሪያ ጨዋታ በኦገስት 19-2018 በመክፈቻው ሳምንት ከሳውሶሎ ክለብ ጋር አድርጎ በ1-0 ሽንፈት ጨዋታው አለቀ። በሴፕቴምበር 29 በሳንሴሮ ሜዳ ከግሪያሊን 2-0 ሲያሸንፉ የመጀመሪያ የሆነውን የሊግ ጎሉን አስቆጠረ። ላውታሮ ማርቲኔዝ በ 201819 አውሮፓ ሊግ የመጀመሪያ ዙር ላይ ቡድኑ ራፒድ ወይነን ሲያሸንፍ ቡድኑ ያገኘውን ፍጹም ቅጣት ምት ወደ ጎል በመቀየር የመጀመሪያው የአውሮፓ ሊግ ጎሉን አስቆጠረ። በኦክቶበር 2019 ላውታሮ ማርቲኔዝ በአውሮፓ ቻምፒየንስ ሊግ ቡድኑ ሁለት ለአንድ ከሜዳ ውጭ በባርሴሎና በተሸነፈበት ጨዋታ የመጀመሪያው የአውሮፓ ቻምፒየንስ ሊግ ጎሉን አስቆጠረ። ይህም ጎል ከ1970 ወዲህ በባርሴሎና ሜዳ ጎል ያስቆጠረ የመጀመሪያው የኢንተር ሚላን ተጫዋች አድርጎታል። ላውታሮ ከዚህ ጨዋታ በመቀጠል ባስቆጠራቸው ጎሎች በተከታታይ ባራቻ የቻምፒየንስ ሊግ ጨዋታዎች ላይ ጎል ካስቆጠሩ ጥቂት ተጫዋቾች ተርታ ስሙ ተመዝግቧል። ኦገስት 17 ቀን 2020 ላውታሮ ማርቲኔዝ ቡድኑ ሻካታር ዶኔስ ግን 5 ለ0 ባሸነፈበት ጨዋታ ሁለት ጎሎችን በማስቆጠሩ ቡድኑ በ2020 የኤውሮፓ ሊግ ፍጻሜ ጨዋታ እንዲደርስ ወሳኝ ሚና ተጫውተዋል። በሚያ 16 ላውታሮ ማርቲኔዝ ቡድኑ ከአሁል ጊዜም ተቀናቃኛቸው ኤሲ ሚላን ጋር የቻምፒየንስ ሊግ ግማሽ ፍጻሜ በተደረገው የደርሶ መልስ ጨዋታ ብቸኛዋን ጎል በማስቆጠር ቡድኑ በድምር ውጤት ሶስት ለ0 አሸንፎ ለፍጻሜ እንዲያልፍ ጉልህ ሚና ተጫውተዋል። በሚ 24 ኢንተር ሚላን ፊዮረንቲናን ሁለት ለአንድ በሆነ ውጤት አሸንፉ ቅዛቴ የኮፓ ኢጣሊያን ድል ሲያስመዘግብ ለውታሩ ሁለቱንም ጎሎች ከመረብ አሳርፏል። ጃንዋሪ 29 ቀን 2025 ለውታሩ የመጀመሪያው ቻምፒየንስ ሊግ ሀትሪክ ከሞናኮ ጋር በተደረገ በውጤቱም 3 ለ0 ቡድኑ ባሸንፈበት የሰራ ሲሆን ይህም ፕሮግራም እስካጠናቀርንበት ጊዜ ድረስ ለውታሩ ለኢንተር 327 ጊዜ ተጫውቶ 150 ጎሎችን በስሙ አስመዝግቧል። የለውታሩ ማርቲኔዝ የብሔራዊ ቡድን ተሳትፎ ምን ይመስላል? ላውታሮ ማርቲኔዝ ለመጀመሪያ ጊዜ አርጀንቲናን ወክሎ በ2017 የደቡብ አሜሪካ ከ20 ዓመት በታች ሻምፒዮና የተሳተፈ ሲሆን በወቅቱም በውድድሩ አምስት ጎሎችን በማስቆጠር ከፍተኛ ጎል ካስቆጠሩ ተጫዋቾች ውስጥ አንዱ እሱ ነበረ። በመቀጠልም በችሎታው በሚያሳየው አይነት ለውጦች ምክንያት በዚሁ ዓመት የዋናው አርጀንቲና ቡድን አባል እንዲሆን ተመረጠ። በማርች 12 ቀን 2018 ማርቲኔዝ ከጣሊያንና ከስፔን ጋር ለሚደረጉ ሁለት የወዳጅነት ግጥሚዎች ለዋናው ብሔራዊ ቡድን በድጋሚ ተመርጦ በማርች 27 ቀን 2018 ከስፔን ጋር ባደረገው ጨዋታ የመጀመሪያ ተሳትፎውን ተቀይሮ ገብቶ አደረገ። በኦክቶበር 11 2018 አርጀንቲና ከኢራቅ ጋር ባደረገችው የወዳጅነት ጨዋታ ውጤቱም 4 ለ0 ሲያሸንፉ ላውታሮ የመጀመሪያ ኢንተርናሽናል ጎሉን ለዋናው ቡድን አስቆጠረ። በሜ 2019 ላውታሮ ማርቲኔዝ ለ2019 ኮፓ አሜሪካ በአሰልጣኝ ሊዮኔል ስካሎኒ ተመርጦ የመጨረሻ 23 ተጫዋቾች ውስጥ ተካቶም ነበር። በዚሁም ውድድር ጁን 23 ቀን አርጀንቲና ከኳታር ጋር ባደረጋቸው የመጨረሻ የምድብ ጨዋታ ቡድኑ ሁለት ለዜሮ በማሸነፍ ወደ ውድድር ማጣሪያ ሲያልፍ አንዱን ጎል ያገባው ላውታሮ ማርቲኔዝ ነበር። በመቀጠልም በጁን 28 በውድድሩ ሩብ ፍጻሜ ማርቲኔዝ ቡድኑን ቬንዙዌላን ሁለት ለዜሮ አሸንፎ ወደ ግማሽ ፍጻሜ ሲያልፍ አንድ ጎል በማስቆጠሩ በጥሩ ሁኔታ በመጫወቱ የጨዋታው ኮከብ ተብሎ ተመርጦ ነበር። ለሴፕቴምበር 10 ቀን 2019 ማርቲኔዝ ከሜክሲኮ ጋር ባደረገው ወዳጅነት ጨዋታ አርጀንቲና 4 ለ0 በሆነ ውጤት ስታሸንፍ እሱም የመጀመሪያው ዓለም አቀፍ ሃትሪኩን አስመዝግቧል። ላውታሮ ማርቲኔዝ ኳታር ላይ በተደረገው የፊፋ ዓለም ዋንጫ ሀገሩ በዲሴምበር 18 2022 ለፍጻሜ ጨዋታ ፈረንሳይን 4 ለ2 አሸንፋ ዓለም ዋንጫ ስታነሳ እሱም ተቀይሮ ገብቶ የበኩሉን አስተዋጽኦ አበርክቷል። ላውታሮ እስካሁን ለብሔራዊ ቡድን እያገለገለ ሲሆን ይህን ፕሮግራም እያጠናቅር እስካለበት ጊዜ ድረስ ለብሔራዊ ቡድን በሁሉም የድሜር አፍሪካኖች 81 ጊዜ ተጫውቶ 39 ጎሎችን አስቆጥሯል። ላውታሮ ማርቲኔዝ በርካታ ስኬቶችን በግሎ የተቀዳጀ ሲሆን ከሞላ ጎደል የሚከተሉት ናቸው። በ2017 የደቡብ አሜሪካ ወጣት እግር ኳስ ቻምፒዮና ከፍተኛ ጎል አግቢ ነበር። በኦክቶበር 2023 የሴሪያው የወሩ ምርጥ ተጫዋችም ሲሆን የ2023 24 ውድድር ዘመን የሴሪያው ጥሩ አገልግሎት የሰጠ ተጫዋችም ተብሎ ተመርጧል። በ2024 የወርቅ ጫማ የኮፓ አሜሪካ አሸናፊ ሲሆን የ2024 የሴሪያ የአመቱ ኮከብ ተጫዋችም ተብሎ ተመርጧል። ውድ ተመልካች አድማጮቻችን፣ የታዋቂውን ላውታሮ ማርቲኔዝ ለአርጀንቲና ብሔራዊ ቡድንና ለጣሊያኑ ኢንተር ሚላን በአጥቂ መስመር ላይ የሚጫወተውን አጭር ኳስ ታሪክ ታሰስንበት የኳስ አለም ፕሮግራም በዚሁ እያጠናቀቅን ለፕሮግራማችን አዲስ የሆናችሁ ቀጣዮቹ ዝግጅቶቻችን በቅድሚያ እንዲደርሳችሁ ሰብስክራይብ እንድታደርጉ በአክብሮት እየጠየቅን የፕሮግራማችን ቋሚ አድማች ተመልካቾቻችን ሼርና ኮሜንት በማድረግ እንደውል ጊዜው ለዝግጅቶቻችን ድጋፋችሁ እንድትለግሱ በመጠየቅ ያሉት ዝግጅቶቻችንን መልካሙን በመመኘት አበቃን። እስከ ሳምንት ሸርን ሰንብቱ።